የተወደዳችሁ ተመልካቾቻችን የአክብሮት ሰላምታችን በያላችሁበት ይድረስ። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። አብራችን ሁኑ። ወደ ቀዳሚው ዜናችን እናልፋለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የችግኝ ተከላ መርሃ ግብር አከናውኑ። መጋቢ ምስጢር ሳህሉ አድማሱ ዝርዝር አላቸው። የእግዚአብሔር ዛፎች እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ በማለት ነቢዩ ዳዊት በመዝሙር አንድ መቶ አራት ላይ ላቀረበው መንፈሳዊ መልእክት ምሳሌ አድርጎ የተናገረው ተተክለው ያደጉ የሊባኖስ የዝግባ ዛፎችን ሲሆን ዛፎች ዘርፈ ብዙ ጥቅም ያላቸው መሆኑን ቅዱስ ቃሉ ይነግረናል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወይጨጌ ዘመንበረ ተክለ ሃይማኖት ባሳለፍነው ሰኔ 24 ቀን 2017 ዓ ም በአዲስ አበባ ቦሌ አካባቢ የችግኝ ተከላ ሂደትን ያከናወኑ ሲሆን በችግኝ ተከላ ሥርዓተ መርሃ ግብር ወቅት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሀገረ ስብከት የምስካየ ሕዙናን መድኃኔ ዓለም ገዳም ሊቀ ጳጳስ፣ የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ፣ ብፁዓን አበው ሊቃነ ኤጲስቆጶሳት፣ የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ የአዲስ አበባ ገዳማትና አድባራት የሥራ ኃላፊዎች፣ ከፍተኛ የመንግሥት ባለሥልጣናት የተገኙ ሲሆን ቅዱስነታቸው የችግኝ ተከላ ሥርዓቱን በጸሎት በመምራትና የችግኝ ተከላውን በማከናወን ለመላው ማኅበረ ምእመናን ወምእመናት አርያና ምሳሌ የሆነ አባታዊ ሥራ አከናውነዋል። ብፁዕ ጠቅላይ ሥራ አስኪያጅ የችግኝ ተከላ ሥርዓቱን ከብፁዓን አባቶች ጋር አከናውነዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአረንጓዴ ደን ማስፋፋት ሥራ ቀደምት የሆነች ቤተ ክርስቲያን ስትሆን በአሁኑም ሰዓት ይህንኑ የተቀደሰ የልማት ሥራ በማከናወን አርያነቷን እያሳየች ትገኛለች። የሐዋርያትን ፈለግ ተከትለን የቤተ ክርስቲያናችንን ልዕልና ማስጠበቅ ይገባናል ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ገለጹ። ዝርዝሩን እሌኒ ክፍሌ አዘጋጅተዋለች። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ዝክረ ወንጌል ወዝክረ ሊቃውንት በሚል መሪ ቃል በተዘጋጀው የምክክር ጉባኤ ላይ ተገኝተው የእንኳን በሰላም መጣችሁ መልእክት አስተላልፈዋል ስለ ቤተ ክርስቲያን ጥበቃ፣ ስለ ሃይማኖት፣ ስለ ቀኑና ቤተ ክርስቲያን፣ ስለ ቤተ ክርስቲያናችን ልዕልና እና ቅድስና ጥበቃ ለመመካከር በዚሁ ስለተገኛችሁ በቤተ ክርስቲያናችን ስም እናመሰግናችኋለን። እግዚአብሔር ባርካቸው እንኳን ብለን አመጣችሁ። ቅዱስነታቸው በመልእክታቸው ቤተ ክርስቲያን የምትጠበቀው በካህናት እና በምዕመናን ነው ያሉ ሲሆን፣ በመሆኑም ቤተ ክርስቲያንን የመጠበቅ ሁሉም ኃላፊነት አለበት ሲሉ አባታዊ መልእክት አስተላልፈዋል። እንግዲህ ቤተ ክርስቲያናችን ያው እንግዲህ የምትጠበቀው በሊቃውንተ ቤተ ክርስቲያን በካህናት እና በምዕመናን እንደሆነ መቼም የሚያጠያይቅ አይደለም። ካህናት ሊቃውንተ ቤተክርስቲያን በአገልግሎት ምእመናነ ቤተክርስቲያን ደግሞ በአስተዋጽኦ ቤተክርስቲያኒቱ ተጠብቃ ትኖራለች። የቤተክርስቲያናችን ቅዱስናና ልዕልናም ሁሉም ምእመኑም ካህኑም ሁሉ የመጠበቅ ኃላፊነት እንዳለበትም ምንጊዜም ቢሆን የታወቀ ነው። ቅዱስነታቸው አክለውም የሐዋርያትን ፈለግ ተከትለን ስለ ቤተ ክርስቲያናችን ሕልውና እየተሰበሰብን መመካከር ይኖርብናልም ነው ያሉት። እየተሰበሰብን ስለ ቤተ ክርስቲያናችን ሕልውና፣ ስለ ቤተ ክርስቲያናችን ልዕልና፣ ስለ ቤተ ክርስቲያናችን ቅድስና፣ ስለ ሃይማኖታችን፣ ስለ ቀኖናችን፣ እንደዚሁም ስለ ሀገራችን ሰላምም ጭምር እየተሰበሰብን መወያየቱ እጅግ ጠቃሚና የሚጠበቅብን ኃላፊነት ነው። ወቅታዊውን የሀገራችንን ሁኔታን በማስታወስ አሳሳቢነቱን የጠቀሱት ቅዱስነታቸው ለዚህም የሚቃረኑን ብዙ በመሆናቸው ቤተክርስቲያንን ጠንክረን መጠበቅ አለብንም ሲሉ አባታዊ መልእክት አስተላልፈዋል። አሁን እንግዲህ ያው የቤተክርስቲያኒቱ ሁኔታ መቼስ እኛ ጠንክረን ካልጠበቅናት እንደምናየው ነው። ችግሩ ሀገራችን ያለውን ችግር ሰፊ ነው። በጣም ሰፊ ነው። ቤተክርስቲያኒቱን የሚቃረኑ ብዙ ናቸው። ስፍር ቁጥር የላቸውም። በመሆኑም መሰል ጉባኤያት አስፈላጊ መሆናቸውንም ጠቅሰው ቤተክርስቲያንን መጠበቅ እንደሚያሻ አጽንዖት ሰጥተው መክረዋል። ይህንን ሁሉ ለመቋቋም መሰባሰብና መመካከር እጅግ አስፈላጊ ነው እጅግ እጅግ አስፈላጊ ነው መሰብሰባችሁ፣ ጠቀሜታው የላቀ ነው ያሉት ቅዱስነታቸው ከመሰብሰብና ከመመካከር በተጨማሪም ስለ ቤተ ክርስቲያናችንና ስለ ሀገራችን ምሕላና ጸሎት ያስፈልጋል ሲሉ የእንኳን በሰላም መጣችሁ መልእክታቸውን አጠቃለዋል። ምሕላና ጸሎት ያስፈልጋል፣ ስለ ሀገሪቱም ሆነ ስለ ቤተ ክርስቲያንም ሆነ ስለ ሕዝበ ክርስቲያን ስለ ሁሉም ያው በምንችለው ነገር ሁሉ ማድረግ እንዳለብን ኃላፊነት አለብን። ዝክረ ወንጌል ወዝክረ ሊቃውንት በሚል መሪ ቃል የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ከትምህርትና ማሰልጠኛ መምሪያ ጋር በመቀናጀት የሁለት ቀናት የምክክር ጉባኤ አካሄደ። ለዝርዝሩ ሌኒ ክፍሌ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ዝክረ ወንጌል ወዝክረ ሊቃውንት በሚል መሪ ቃል በስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ከትምህርትና ማሰልጠኛ መምሪያ ጋር በመቀናጀት የምክክር ጉባኤ ተዘጋጀ። ለመሆኑ የዚህ ጉባኤ ዓላማ ምንድን ነው ስንል መላከሰላም ሰላም ቆሞስ አባ ቃለ ጽድቅ ሙልጌታ ዶክተር የሰበካ ጉባኤ ማደራጃ መምሪያ ዋና ኃላፊን ጠየቅን። ሀሳቡ ወይንም ዓላማው የዚህ ጉባኤ ምንድን ነው? አንድና አንድ የቤተ ክርስቲያን ተልእኮን ተደራሽ ማድረግ ነው። ስብከተ ወንጌል እንደምታወቀው ከላይ ከዚህ ጠቅላይ ቤተ ክህነት እስከ አባወራ ድረስ ባለው የቤተ ክርስቲያን መዋቅር ምእመናንን ተደራሽ ያደረገ ዘመኑን የዋጀ ስብከተ ወንጌልን መስበክ ማድረስ ነው። መጋቢ ሐዲስ ኃይለ እግዚእ አሰፋም የትምህርትና ማሰልጠኛ መምሪያ ዋና ኃላፊ ይህንኑ ሀሳብ ያጠነክራሉ። እንግዲህ የጉባኤው ዋና ነገር ምንድነው? የቤተክርስቲያናችን ተቀዳሚ ተልእኮ ምንድነው ከተባለ ስብከተ ወንጌል ነው። ስብከተ ወንጌልን በአግባቡ ለወስከታች ድረስ ለማዳረስ መንፈሳዊ አገልግሎታችን የተጠናከረና እንዲህ ሥርዓቱን በአግባቡ የሚፈጽም እንዲሆን ታስቦ የተደረገ ጉባኤ ነው። ሌላው የጠየቅናቸው መላከ ሰላም ቀሲስ ዳዊት ያሬድ ዝክረ ወንጌል ወዝክረ ሊቃውንት በሚል መሪ ቃል የተዘጋጀው የጉባኤ የስብከተ ወንጌልና የአብነት ትምህርትን ለማስፋፋት ያለመ መሆኑን የጠቀሱ ሲሆን መርሐ ግብሩ በጥምረት መዘጋጀቱ ያለውንም ዘርፈ ብዙ ጠቀሜታ አንስተዋል። ይህ ሁለት መምሪያ በአንድነት ሆኖ ይህንን አጀንዳ ይህንን ፕሮግራም ሲያዘጋጅ አገልጋዩን ክፍል እንዴት ማገልገል እንዳለበት እንዴት ተደራሽ መሆን እንዳለበት እንዴትስ ደግሞ ብንሰራ የተሻለ ውጤት ላይ እንደርሳለን የሚለውን ነገር ለማወቅና ለመረዳት ተባብሮና ተግባብቶ መስራቱ የግድ ጠቃሚ በመሆኑ የትምህርትና ማሰልጠኛ የትምህርት ጉዳይ ላይ ትኩረት የሚያደርግ የአብነት ትምህርት ቤቶች ላይ ትኩረት የሚያደርግ ከመሆኑ አንጻር የእውቀት ምንጩ የእውቀት መነሻ ቦታው ነው። ስብከተ ወንጌል ደግሞ ሁላችንም እንደምናውቀው ተልእኮ ነው። ተልእኮ ማለት ደግሞ ያንን በአብነት ትምህርት ትምህርት ቤትም ሊሆን ይችላል። በተለያዩ የትምህርት ተቋማት የተገኘውን እውቀት ወደ ተግባር ላይ የሚለወጥበት የአገልግሎት መስክ ነው። ከጉባኤ ቤት መምህራንን ከመድረክ ሰባኪያን ወንጌልን በአንድነት ማገናኘት ማለት የተናበበ አገልግሎትን መስጠት ስለሚያስችለን፣ መዋቅራዊ ትስስራችን ስለሚያጠናክርልን ተናቦና ተገናዝቦ በአንድነት የቤተክርስቲያንን ተልእኮ ለማድረስ ስልጠናና የጋራ ውይይት አስፈላጊነት ስላለው ይህን መሰረት ያደረገ ጉባኤ ነው። አስራ ሁለት ዓላማዎች ተቀምጠዋል። ከጉባኤውም የሚጠበቁ ውጤቶች በአግባቡ ተቀምጠዋል። በመግቢያችን እንደተነጋገርን ነው ማለት ነው። አሁን በዚህ በመንፈሳዊ አገልግሎታችን ዛሬ ከፍተኛ የሆነ ዝለት ይታይብናል። የቃል አገልጋዮች እንጂ የተገራ አገልጋዮች እየሆንን አይደለም። አሁን በዚህ ዘመን ደግሞ ያለው ሕዝብ ወይም ኦርቶዶክሳውያን የሚፈልጉት በንግግሩ የሚሰብካቸው ሳይሆን በንግግሩም በሕይወቱም የሚሰብካቸው ሰው ይፈልጋሉ። የቅዱስ ቤተ ክርስቲያን ዋነኛዋ አገልግሎቷ መሰረቷ ስብከተ ወንጌል ነው። ስለዚህ የስብከተ ወንጌል አገልግሎት ተደራሽነት ባለው አግባብ እስከ ታችኛው ቤተሰብ ድረስ ደርሶ አገልግሎቱ በጥራትና በእውቀት ላይ በተመሰረተ አግባብ የእግዚአብሔር መንፈስ ቅዱስ ሐሳብ ታክሎበት ይከናወናል የሚል እምነት አለን። በእለቱም መንፈሳዊነት ለሁለንተናዊ አገልግሎት በሚል ርዕስም በመላከ ሰላም ቆሞስ አባ ቃለ ጽድቅ ጥናታዊ ጽሑፍ የቀረበ ሲሆን በጥናታዊ ጽሑፉ ዙሪያም ሐሳብ አስተያየት ተሰጥቶበታል። ምሁራን ናቸው የተጋበዙት። እየቀረበ ያለውን ጥናታዊ ጽሑፍ ቁጭት የሚፈ የሚፈጥር መነቃቃትንና መነሳሳትን የሚፈጥር ጥናታዊ ጽሁፎች ናቸው እየቀረቡ ያሉት። ከጥናታዊ ጽሁፎቹን በመነሳት ደግሞ ጥያቄዎች እየቀረቡ ነው ያሉት። ከሚገኙ የቡድን ውይይቶች ምክረ ሀሳብና የተለያዩ የግንዛቤ ማስጨበጫ ነጥቦች ተነስተን ለቀጣይ ለምናቅዳቸው እቅዶቻችንና ስራዎቻችን ውጤት ያለው ነገር ይገኛል ተብሎ ይታሰባል። ሁለቱም መምሪያዎች ቀደምት መሆናቸውንም ጠቅሰው ምንም እንኳ የተለያየ የስራ ዘርፍ ቢኖራቸውም በስብከተ ወንጌል ረገድ ያላቸውንም አንድነት አብራርተዋል። ተሰርተዋል። ሰበካ ጉባኤ ማደራጃ መምሪያ እንደ ሰንበት ትምህርት ቤቶች ማደራጃ መምሪያ ከኛ ጋር ከሁለቱ አሁን የስብከተ ወንጌልና የትምህርትና ማሰልጠኛ በጥምረት እንደሰሩት ሁሉ አራቱ ደግሞ አንድ ላይ ሆነው አገልግሎት ከመሆኑ አንጻር ተደራሽ መሆን የሚችልበትን አግባብ ተከትሎ ለመንቀሳቀስ ተደራሽ ለማድረግ ጥረቶች ይደረጋሉ። ጥናቶች እየተጠኑ ነው ያሉት። አሁንም ቢሆን በዛው አግባብ መሰረት ፕሮፖዛሉ ተጸርቶ ካለቀ በኋላ ወደ ተግባር ይለወጣል ተብሎ ይታሰባል። በነገራችን ላይ በታሪክ ለመጀመሪያ ነው። ስብከተ ወንጌል ኃላፊዎች በየጊዜው ይመጣል። በየአመቱ የትምህርት ክፍል ግን በዘመናት ለመጀመሪያ ነው። ካይጉረ ስብከት የአብነት መምህራን እየመጡ ይሰባስባሉ። ሁሉ ጊዜ ይመሰባ ግን መዋቅሩን ጠብቆ የመዋቅሩ ኃላፊዎች ወይም የትምህርት ክፍሉ እነሱ እየመጡ እየተሰባሰቡ አይወያዩም ነበር። መራ ግብሩ ቀጣይነትም እንደሚኖረው ተገልጿል። እንግዲህ ቀጣይነት እንደሚሆነው ተስፋ አለን። እንዳልኩሽ ይህ በተለይም ሰፋ ያለ ስልጠናዎችን መስጠት የጀመረው ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ነው። ባለፈው በጀት ዓመት ሙሉ ዓመቱን ሲሰጥ ቆይቶ ነበረ። ዘንድሮም ይሄው ቀጥሎበታል። ከሱ በመነሳት ሁሉም የመንበረ ፓትርያርክ ጠቅላይ ቤተ ክህነት መምሪያዎች ያው ስልጠናዎችን እየሰጡ ነው ያሉት። በዕለቱም ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች፣ እንዲሁም የሚዲያ ባለሙያዎች ተገኝተዋል። በመርሐ ግብሩም ማጠቃለያም የመንበረ ፓትሪያርክ ጠቅላይ ቤተ ክህነት ቤተ መጻሕፍትና ወመዘክር ጉብኝት ተደርጓል። የግዕዝን ቋንቋ ማወቅ የቤተ ክርስቲያናችንን ታሪክ፣ ትውፊት ቀኖናና ዶግማን ለማወቅ እንደሚረዳ የቅድስት ሥላሴ ዩኒቨርሲቲ ተመራቂ ደቀ መዛሙርት ተናገሩ። ሰላም አምባዬ ዝርዝሩን እንደሚከተለው አዘጋጅተዋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለዘመናት ሁሉም አገልግሎቷ በግዕዝ ቋንቋ እንደሆነ ይታወቃል። ለዚህም በየጊዜው ብዙ ሊቃውንት ስለ ግዕዝ ቋንቋ በየትምህርት ቤቱ ሲማሩ ሲያስተምሩ፣ በቋንቋው ሲገለገሉ ሲያገለግሉ ኑረዋል። አሁንም አሉ። በዚህ ዘመንም በሀገራችን በተለያዩ ዩኒቨርስቲዎች ስለ ቋንቋው ትምህርት እየተሰጠ ይገኛል። ዘንድሮም የቅድስት ሥላሴ ዩኒቨርሲቲ ካስመረቃቸው የትምህርት ዘርፎች በነገረ መለኮትና በግዕዝ ቋንቋና ስነ ጽሑፍ የተመረቁ ደቀ መዛሙርት በዩኒቨርሲቲው የነበራቸው ቆይታ መልካም እንደነበር ይገልጻሉ። በጣም ጥሩ ነበር። እንግዲህ ያው የቤተ ክርስቲያኒቷ የመጨረሻ ቤተክርስቲያን ከመጀመሪያ ጀምራ የምታስተምረውን ትምህርት ደግሞ አጠቃላይ ዓለም አቀፍ አድርጋ የምታቀርብበት መንገድ የቴዎሎጂ ትምህርት ስለሆነ በይበልጥ እስካሁን ለተማርኳቸው ትምህርትና ወደፊት ለማስተምራቸው አጋዥና ጥሩ አስተዋጽኦ አለው ብዬ አስባለሁኝ። በቅድስተ ስላሴ ዩኒቨርሲቲ በግእዝ ቋንቋና ስነ ጽሁፍ ላይ ነው። ሁለት ማስተር ማስተርስ መራግብ ቆይተው በጣም ደስ ይላል። ስሜ ኪደ ዜናዊ ገብረ ማርያም እባላለሁኝ። የተመረቅኩት በግዕዝ ላንጉጅ አንድ ሊትሬቸር ማለት በግዕዝ ቋንቋና ስነ ጽሁፍ ነው የተመረቅኩ። ቆይታው በጣም ጥሩ ነበረ። ምክንያቱም አንድ ሰው በትምህርት ቤት በዩኒቨርሲቲ ከሊቃውንት ከመምህራን ሲያሳልፍ እጅግ በጣም ደስ ይላል። ብዙ ትምህርት ቀስመናል። ከብዙ አስተማሪዎች ብዙ ትምህርት አግኝተናል። ብዙ ትምህርት ቀስመናል። ለወደፊቱም በመጨረሻም ተመራቂ ደቀ መዛሙርት በተማሩበት ትምህርት መሰረት ቤተክርስቲያንን ብሎም ሀገር በታማኝነት እንዲያገለግሉ መክረዋል። እሺ ትልቁ ነገር ግዕዝን ስናነሳ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን እምነት ብቻ ሳይሆን ኢትዮጵያዊነትን መግለጽ ነው። ግዕዝ ማለት ኢትዮጵያዊነት ማለት ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የግዕዝ ቋንቋ የአደራ እናት ነች። ኢትዮጵያ ደግሞ የግዕዝ ቋንቋ ባለቤት ነች። ስለዚህ ይህንን ቋንቋ ማወቅ ማለት የኢትዮጵያ ሀገራችንም ባህሉን፣ ታሪኩን፣ ትውፊቱን፣ ሃይማኖቱን እና ሳይንሱን እና ጥበቡን ማወቅ ስለሆነ ግዕዝን ማወቅ ማለት በስነ ስርዓቱ ኢትዮጵያዊነትን እና ኦርቶዶክሳዊነትን ጠንቅቆ ማወቅ ነው ብዬ ስለማምን ስለሆነ ለዛ ነው በመጀመሪያ የግዕዝ ቋንቋን እስከ 12 ኛው መቶ ክፍለ ዘመን የኢትዮጵያ ሀገራዊና ሃይማኖታዊ ብሔራዊ ቋንቋ እንደነበር ይታወቃል። ስለዚህ ብዙ ታሪካችን ሳይንሳችን ምስጢራዊና ኢኮኖሚያዊ ነገራችን ሁሉ ያለው በግዝ ቋንቋ ጥንታዊ የብራና መጻሕፍት ስለሆነ የግዝ ቋንቋን ጠንቅቀን ማወቅና በጥንት የተጻፉ የግዝ መጻሕፍትን ማወቃችን ኢትዮጵያዊነታችንና ማንነታችንን እንድናውቅና እንድንኖርበት ያደርገናል ስለዚህ የግዝ ቋንቋን ለተተኪው ትውልድም በሰፊው መማር እንዳለበትና ሁሉም ኢትዮጵያዊ እንደ ሀገርም እንደ አፍሪካ እንደ አለምም የግዝ ቋንቋ ማወቅ እንደሚገባው መልእክቴን አስተላልፋለሁ። አስተዋጽኦ በጣም እጅግ ከፍተኛ ነው። ምክንያቱም ግዕዝ ቋንቋና ስነ ጽሁፍ ነው ለቤተክርስቲያናችን ይቅርና ለሀገራችን፣ የሀገራችን ታሪክ በግዕዝ ቋንቋ ነው የተጻፈ። የቤተክርስቲያናችን ነገር ስናይ ታሪኩ፣ ትውፊቱ፣ ሥርዓቱ ቀንናው ደግማው ሁሉ በግእዝ ቋንቋ ነው የተጻፈው። አባቶቻችን ያስተላልፉልን በዚህ ቋንቋ ነውና፣ ግእዝ ቋንቋ ትልቅ መሳሪያ ነው፣ በተለይ ለሀገራችን ለቤተክርስቲያናችን ደግሞ በይበልጥ። ስለዚህ ለቤተክርስቲያን ትልቅ አስተዋጽኦ ስላለው እኔም በዚህ ነው ቆይታ ያደረኩት። ለወደፊቱ ደግሞ ብዙ በር እንደከፈተልኝ ነው ያየሁትና እጅግ ደስተኛ ነኝ፣ በዚህ በመቆየት ማለት ነው። እንግዲህ እኔ ያሰብኩት ስማርም አላማ ኑሮት ነው። ምንድነው? ግእዝ ቋንቋ ለቤተ ክርስቲያናችን ዋና መሳሪያ ነው ብለናል። አባቶቻችን የጻፉልን ያስተላልፉልን ታሪኩም ቅድም እንዳልኩት ትውፊቱም ሁሉም ነገር በዚህ ነውና እኔም በዚህ በመመራመር በማጥናት እንዲሁም ደግሞ እኔ ደግሞ በበኩሌ ለትውልድ ለማስተላለፍ በዚህ በማጥናት በማስተማር በዚህ ይሰራበታለሁ ብዬ አምናለሁ። በመጨረሻም ተመራቂ ደቀ መዛሙርት በተማሩበት ትምህርት መሰረት ቤተክርስቲያንን ብሎም ሀገር በታማኝነት እንዲያገለግሉ መክረዋል። እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርት ሁልጊዜ ትምህርት ነው፣ አይዘጋም፣ አይከፈትም፣ አያልቅም። በይበልጥ ደግሞ አሁን አጥንተን ምሁራን የደረሱበትን ወይም ደግሞ ከመጻሕፍቶቹ መርጠን ለሰዎቹ እንዴት አድርገን እናቅረብ ብለን የምናጠናበት እንጂ የቤተ ክርስቲያኒቷ ትምህርት ሁልጊዜም የተዘረጋ ትምህርት ስለሆነ በመምህራን ባስተማሩት ቤተ ክርስቲያኒቷ በምታስተምረው ትምህርት ጸንተው እንዲያስተምሩና እንዲማሩ በተለይ ደግሞ በዚህ በዘመናችን ማህበራዊ ሚዲያ ላይ ያሉ ወጀቦቹን እንዲህ አይነት ቤተ ክርስቲያኒቷ በትምህርት ካሪኩለም በስርዓተ ትምህርት እንደዚህ በቲዮሎጂ በአብነት ትምህርት ቤት በምሰጣቸው ትምህርቶች ማህበራዊ ሚዲያ ላይ ያሉ የትምህርት መናወጦችን ወይም ደግሞ የነገረ ክርስቶስ፣ የነገረ ማርያም፣ የነገረ ቅዱሳን ትምህርት መዛባቶቹን ከመምህራንና ከትምህርት ቤት በተገኙ እውቀቶች ማከም ካልቻል እጅግ አስቸጋሪ ስለሆነ ተመራቂ ተማሪዎች ቤተክርስቲያን ባስተማረቻቸው ትምህርት የቤተክርስቲያን ያልሆኑ ትምህርቶቹን ለይተው የቤተክርስቲያንን ትምህርቶቹን እንዲያስተምሩ ለማሳሰብ እወዳለሁ። ቤተክርስቲያናችን ዛሬ የተሰጠችን ትልቅ አደራ ነው። ምክንያቱም ጣዕሙ ወታዕምሩ ከመ ኄር እግዚአብሔር ነው። የእግዚአብሔርን ፍቅሩን ጣዕሙን በቤቱ መኖረን ቀምሳችሁ እወቁት ነው። እንግዲህ ቀምሰነዋል፣ በቤቱ ኖረናል። በህይወት ኖረን በተግባር እንድናሳይ ይገባልና ምን ጊዜም ተማሪዎች ነበሩ ወይንም ተመርቀናል ማለት ሳይሆን የተማርነውን ነገር በተግባር ማሳየት ስለሚገባል የተግባር ሰዎች እንሆን ዘንድ ይገባል። ማስተላለፈው መልእክት ምንድነው? ግዕዝ ቋንቋ ለሀገራችን በይበልጥ ደግሞ ለቤተ ክርስቲያናችን በጣም ወሳኝ ነው። ለምንድን ነው ቅድም የገለጽኩት ሁሉም ነገር በግዕዝ ቋንቋ ነው የተጻፈ። ታሪካችን ለማወቅ ከስር መሰረቱ፣ ከመጀመሪያም ጀምሮ በግዕዝ ቋንቋ ነው የተጻፈው። ስለዚህ ማንኛው ሰው ግዕዝ ቋንቋ ቢያጠና ጥሩ ነው። ለምንድን ነው ሌሎች ቋንቋዎችን ብንል አማርኛም፣ ትግርኛም ሌሎችም ብንል መሰረታቸው ግዕዝ ሆኖ አሁን የምንጠቀምበት የግዕዝ ፊደል ሆሄ ቀለም ነው እና ስር መሰረቱ ማጥናቱ ጥሩ ነው። ስለዚህ ግዕዝ ቋንቋ ያጠናን ማለት የቤተ ክርስቲያናችን የሀገራችን ታሪክ ትውፊት፣ ሁሉም ነገር እናውቃለን። ታሪኩም ለትውልድ ማስተላለፍ እንችላለን። ታሪኩ ሳይዛባ እንዳለው ማስተላለፍ እንችላለን። ለዚህ ግን ትልቅ የሆነ ምርምርና ጥናት ያስፈልገዋል ብዬ አምናለሁኝ። ደቀ መዛሙርት ወይም ደግሞ ተመራቂ ደቀ መዛሙርት በተማርንበት በቁርጠኝነት በታማኝነት ቤተክርስቲያናችን ብሎም ሀገራችን ማገልገል አለብን ማስተማርም አለብን። የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩ ዜናዎች የተከታተላችሁትን ይመስላሉ። ሌሎች ዝግጅቶቻችን ይቀጥላሉ። አሁንም ቆይታችሁ ከእኛ ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ